አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል 39 የቀጠለ። አንገቷንም ደፋችና ውሳኔውን ለመስማት እራሷን አዘጋጀች። መርየም ክፉኛ ተከዘች። ዳኛው እንዲህ ሲሉ ቀጠሉ። አዝናለሁ መርየም፣ ሁኔታችሁን ስላየሁኝ እንጂ የአንድ ወገን ጉዳይ አዳምጬ አይደለም ፍርድ እየሰጠሁ ያለሁት ስለዚህ እንኳን ሌላ ቀጠሮ ተጨማሪ ደቂቃዎችን ልጠብቅሽ ስለማልችል የፍርድ ውሳኔውን አሰማለሁ። ዛሬ ምስክሮችሽ መጥተው በነበረ እነሱን አይተን ውጤቱን ሰምተን የሚሆነውን ብይን እንሰጥ ነበር። ግን በባዶ ሜዳ አንድ ሰው ወንጀለኛ ማድረግ አልችልምና አዝናለሁ በድጋሚ አሉና ወደ መዝገባቸው ተመለሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደና የተከበራችሁ የቻናሌ ቤተሰቦይ ሰላም እንዴት ናችሁልኝ እኔ በጣም ሰላም ነኝ አልহামዱሊላህ እንዴት ተለመደው አሁንም ወደ ቻናሌ በአዲስ ቪዲዮ ተከሰቸላችኋለሁ አብራችሁ ይቆዩ አንድ ሰው ወንጀለኛ ማድረግ አልቸለምና አዝናለሁ በድጋሚ አሉና መዝገባቸውን ተመለሱ ዳግም ውሳኔ ሊያነቡ መዶሻውን ድጋሚ መታ አደረጉና ውሳኔ አሉ። ዳኛው በአቶ ኤሊያስ የክስ መዝገብ ላይ ብለው ከጀመሯቸው አሁንም በድጋሚ ከፍርድ ቤቱ በር አንድ ደመቅ ያለ ደንዳናና ደንዳና ድምፅ ሰሙ። ይህ ድምፅ የኦማ ነው። ጀግናዋ ደንዳናዋ መቶ ኪሎ መዛኛዋ ኦማ ከፊት እየመሩ ከኋላቸው ደግሞ አህመድን፣ ማሜን፣ ዶክተር ያሬድን አስከትለው ተንጋግተው ገቡ። በአንድ ጊዜ ፍርድ ቤቱ የገበያ ማዕከል እስኪመስል ድረስ በሁካታ ተሞላ። እነ ኦማ እየተንጫጩ በፍጥነት ወደ ፈተኛው ወደ ፊተኛው ወንበር እየተላለፉ ገቡ። ኡማ ቤተሰባቸውን አስከትለው ተግተልትለው ግር ብለው ገቡ። መሪየም ፊቷ ሲፈካ፣ ጋሻ ክመል ሲደሰቱ ይታያል። ኤልያስ እና መስፍን በድንጋጤ ኩም ብለው አጎነበሱ። የመጨረሻ ክፍል ክፍል አርባ እነ ኦማ ተግተልትለው ገቡ። ዳኛው ግራ ገብቶታል። ቦታ ቦታቸውን እንዲያስይዟቸው እንዲህ አላቸው። በእውነቱ እኔ በዳኝነት ዘመኔ በራሴም ሆነ በሌሎች ዳኞች እንደዚህ አይነት ውንብድብዱ የወጣ ውሳኔ አይቼ አላውቅም። ሁለት ጊዜ ለመወሰን ተዘጋጅቼ አቋረጣችሁኝ። ቆይ፣ ምንድን ነው ችግራችሁ? ፍርድ ቤትን በዚህ ደረጃ ማወክ ዋጋ እንደሚያስከፍላችሁ አታውቁም ነው? አለ። እማ ይቅርታ፣ ይቅርታ ክቡር ፍርድ ቤት እናውቃለን ግን ይሄ መሰሪ ሰይጣን፣ ይሄ ሰው በላ የሆነ ይሄ ጭራቅ እያሉ ስድባቸውን ሲቀጥሉ ዳኛው ስነ ስርዓት፣ ጉዳዩን ብቻ ያስረዱ፣ ምንም አይነት ስድብ መጨመር አያስፈልግም አለና አቋረጣቸው። ቁማ ቀጠሉ። ልጅን ልጅን አግቶብኝ እኮ ነው። ትላንት ማታ ደውሎ ነገ አንችንም አንችም ሆንሽ ቤተሰቦችሽ ለምስክርነት ፍርድ ቤት የምትሄዱ ከሆነ ልጅሽን እገለዋለሁ። እኔ ጋር ነው አግቸዋለሁ አለኝ። ለዛ እኮ ነው ለዛ ነው ያረፈል ነው። ይቅርታ ክቡር ዳኛ አሉ ኦማ። ፍርድ ቤት ያለው ሰው በሙሉ ደነገጠ። ዳኛው ታዲያ አሁን ተለቆላችሁ ነው የመጣችሁት አለ። ኦማም አይደለም አልተለቀቅልንም፣ ግን ብዙ ተከራከርን እስካሁን ደቂቃ ድረስ እንሂድ አንሂድ በሚለው በጣም ብዙ ተወዘጋግብን። መጨረሻ ግን የኔ ልጅ አንድ ነው፣ ይሄ ሰው ግን ያጠፋቸው፣ የገደላቸው ሰዎች ብዛታቸውን ቆጥረን የምንጨርሳቸው አይደሉም። በነፃ ከተሰናበተ ከሳሽና መስካሪ ካጣ ብዙ ልጆችን ያለ እናት ብዙ እናቶችን ያለ ልጅ ያስቀራል ብለን ስላሰብን መጣን ይሄው ነው ክቡር ፍርድ ቤት፣ አሉ እማ እንባ እየተናነቃቸው። ዳኛው ወደ ኤልያስ በመዞር አቶ ኤልያስ ስለ ጉዳዩ የምትለው ነገር አለ አሉ። ኤልያስ ከመቀመጫው እየተነሳ ክቡር ፍርድ ቤት፣ እነዚህ ሰዎች የተለመደውን የስም ማጥፋት ጉዳያቸውን ቀጥለውበት እንደውም እኔ ይቺ ችሎት ይለቅልኝ እንጂ ስሜን በከንቱ ስላጠፋ እከሳችኋለሁ ስላጠፉ እከሳችኋለሁ እኔ የማንንም ልጅ አላገትኩም አለ ይህኔ ከበሩ ውሸት ውሸት ነው የሚል አንድ ድምፅ ተሰማ ሁሉም ትኩረቱን ከደጅ ወደ መጣው ሰው አደረገ ይህ ሰው ኢንስፔክተሩ ነው ያ ከማሜ ጋር አብሮ ሲሰራ የነበረው ኤልያስን ብዙ ጊዜ ሊያስፈርድበት ማስረጃ ብቻ ሲጠብቅበት የነበረው ኢንስፔክተር ዩኒፎርሙን እንደለበሰ ወደ ፊት መጠጋት ጀመረ። ዳኛው ኢንስፔክተሩን ያውቀዋል። እንዴ ኢንስፔክተር አለና፣ ዳኛው ኢንስፔክተሩን ወደ ፊት ለፊት እየተጠጋ እጅግ አስቸጋሪና የህይወት ጉዳይ ባይሆን ኖሮ የፍርድ ቤቱን ደንብ መጣስ አልፈልግም ነበር። በጣም ይቅርታ ይደረግልኝ። በሙያዬ መሰረት ጥፋት ከሆነም እቀጣለሁ አለ። ዳኛውም ኢንስፔክተሩ፣ ስለዚህ ነገር የምታውቀው ጉዳይ አለ እንዴ? ብሎ ጠየቀው። ኢንስፔክተሩም ከፈቀደልኝ እናገር አለ። ዳኛውም ፈቀደለት። አመሰግናለሁ፣ የተከበረው ፍርድ ቤት አለና ጀመረ። ኢንስፔክተሩ ንግግሩን ከባለፈው ቀጥሎ ከተሰጠበት ቀን ጀምሮ እጅግ መልካምና ስራችን የሚተባበሩ ፈቃደኛ ከሆኑ የቴሌኮሙኒኬሽን ባለሙያዎች ጋር በጋራ በመሆን የኤልያስን እያንዳንዱን የስልክ ጥሪዎች እና የአጫጭር የጽሁፍ መልእክቶችን ስንከታተል ሰንብተናል። በዚህም እንደተባለው የእሳቸው ልጅ አሳግቶታል፣ አህመድ የተባለውን ወጣት አሳግቶታል። በስልኩ ጥሪ አማካኝነት በጅቢ ተመርተን ልጃቸውን ከነ አጋሾቹ በቁጥጥር ስር ማዋላቸው ችለናል። እጅ ከፍንጅ ይዘናቸዋል። የእነሱ ጉዳይ በሌላ ችሎት ይታያል ብለን በማሰብ ማረሚያ ቤት ወርወረናቸዋል። ልጁ ደግሞ ያው በፍትጊያ ውስጥ ባጋጠመው ትንሽ መጠነኛ ጉዳት አማካኝነት ወደ ሆስፒታል እንዲሄድ አድርገነዋል አለ ኢንስፔክተሩ። መስፍንና ኤልያስ አቀረቀሩ። ክፉኛ መሸነፋቸውን ተረዱ። ሽንፈታቸው እንደጀመረ ስቃያቸው ሀ ብሎ እንዴት ተቃጣ ገባቸው። ይሄኔ አንገታቸውን ደፉ። በመቀጠል ዳኛው መልካም፣ እንግዲህ ከዚህ በኋላ የሚመጣን ተጨማሪ ሰው በምንም ሁኔታ አላስተናግድም። አሁን ሁላችሁ ምስክሮች ወደ ደጅ ውጡና አንድ በአንድ እየገባችሁ የምስክርነት ቃላችሁን ስጡኝ። ከመውጣታችሁ በፊት አንዴ ሃይማኖታችሁ ሙስሊሞች በቁርአን ክርስቲያኖች ደግሞ በመጽሐፍ ቅዱስ ላይ መዳፋችሁን በመንተራስ ለምትመሰክሩት ነገር ሀቀኛ ስለመሆናችሁ የመሃላ ቃላችሁን ስጡ አለ ዳኛው። ባለው መሰረት አደርገው ተራ በተራ እስከ ዛሬ ኤልያስ ሲያደርጋቸው የነበሩ አንድ በአንድ እየገቡ ወንጀሉን ይዘረዝሩ ምስክርነታቸውን ይሰጡ ጀመር። ኤልያስ የሚደረገው የሚደርገው የሚያወራው ነገር ሁሉ ድንጋጤና ሀፍረት ወረረው በመጨረሻም የሁሉም ምስክሮች ቃል ከተሰጠው ማስረጃዎችም በፎቶ እና በቪዲዮ በድምጽም ጭምር ከተጣሩ በኋላ ኤልያስ ወንጀሎቹ በሙሉ አንድ ሳይቀር አመነ። በመጨረሻም ዳኛው የፍርድ ሂደቱን እንዲህ ሲል ቋጨ። ለአመታት ሲንከባለል በነበረው የፍርድ ሂደት ግራ ቀኙን ግራ ሲያጠናና ሲመክር ሲመክር ሲመረምርና ሲያጤን የነበረው ፍርድ ቤት ታኅሳስ 2014 በዋለው ችሎት አቶ ኤልያስ ማህሙድ የቀረቡበትን ከ15 የሚለቁ የግድያ፣ የዝርፊያ፣ የሰው ማሰቃየት እና የሕግ አካላቱን ጉቦ ሰጠ የማታለል እንዲሁም ሌሎች ወንጀሎች ጥፋተኛ ነው ሲል ፍርድ ቤቱ ወስኗል። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ክፍል አርባ ደርሰናል ማለት ነው። ይሄ ክፍል የመጨረሻው ክፍል ነው። ምስክሮች መስክረው ከዛ በኋላ መሬምና አህመድ ወይም ሱላይማን እንዴት የሆኑ ይሆን አንድ ላይ ይሆኑ ይሆን ወይንስ አይሆኑም የሚለው ነገር በዚሁ ላይ ነው የሚያልቀው ማለት ነው። የምናውቀው ሁሉንም ነገር ይጠናቀቃል እላችኋለሁ። ቤተሰብ ከተመቻችሁ ላይክ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስ ሰብስክራይብ አድርጉኝ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። አይከፈልበትም። ቅንነት ለራስ ነው። እኔም የሚመዳም ቅመም ነኝ ከኩሽና ማለት ነው። እኔንም አበረታቱኝ። ቪዲዮ ጨርሳችሁ አይውልኝ። ላይክ አድርጉልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።